ቤተሰብ እንዴት ናችሁ? የጃኒ እና የአዶናይ አድናቂዎች ፍቅራችሁን እንዴት አያችሁት? እንዴት አየሽው? በጣም ነው የሚያስቀናው። ደግሞ እንኳን ተወለድሽ ጃኒ። እንዴት ማለት ተሳሳሙ ማለት ጉንጫን ወይስ እንዴት? እንደ ጉንጫን እንዴ! እንደ ጉንጫማ የዘመድ ቦታ እኮ ነው። አረ እዛኛው ግን ወይኔ ግን አያምሩም! በጣም ነው የሚያምሩት። ሴት ሴት መሰለች እኮ ቀሚስ ለበሰች ምናምን። እኔ ግን በጣም ደስ ያለኝ አንድ ላይ መሆናቸው። አዶናይ ቲሸርቱ በረጅም ቲሸርት በረጅም ሱሪ ምናምን እንደዛ ነበረ። የሆነ ወንድ ወንድ እንዲህ ሸባም ምናምን ሆነች። ወይኔ አያምሩም! እኔ ግን የእውነት ያዝልቅላቸው። በጣም በጣም በጣም ይውለዱ። አሜን አሜን። ይውለዱ ይክበዱ ነው የሚባለው፣ ከበዱ ውለዱ ነው። መጀመሪያ ግን ያው የሚዲያ ፍቅር ብዙም አይደለም ታውቂያለሽ። መጀመሪያ ጆንዳኒ ጋር ነበረች ነበረች። ከዛ ከእሱ ጋር ብዙ ነገሮች እንዲህ፣ ከእሱ ጋርማ እየተሳሳሙ ምናምን በጣም በጣም ብዙ ነገሮች በጣም አሁን ደግሞ እሱ ከዛ ወለደ ማናት የወለደችለት ናሆ ናሂ ነው ናሆ? እናሆ የወንድ ነው። ናሂ ማሂ ነው ናሂ ወይኔ ጉዴ ማነው ስሟ? እውነት እኔ እኮ እሷ ልጅ በእውነት እንዴት ፍቅረኛሞች እንደሆኑ እንዴት እንዳወኩል ንገርሽ። ን ዝም በይልሽ ሳቂ ጆንዳኒ እና ጂጂ ክያ በጣም ይቀራርባሉ ታውቂያለሽ? ጌሚ ጫወቱ ነበረ ምናምን። ጂጂ እራሱ በጣም ነው የምትወደው። የምትወደው ስልሽ ደግሞ ገብቶች አላ እናቴ፣ ዛሬ የምትወደው ስልሽ እንደ ልጅ ነው የምታየው መሰለኝ። እኔ እንጃ ብቻ ከዛ ልጅ፣ ወይኔ ማውራት አልቻልኩም። ወይኔ አንቺ ልጅ፣ ልጇን አፋታለች አለ። ኖ ናሂ ነው ስሙ። ኦኬ፣ ጆንዳኒ ጂጂክያ ማናስ ደሞ የወለደችለት ናሂ። እዛ ለሶስት እየተጫወት ነበር። ለሶስት ነው ለአራት ከዛ ናህ እንዴት ናት? ቆንጆ ናት ወይ ምናምን። አይደለም ጃኒ እንትና ነው እንጂ ጃኒ ይል ነበር። ዳኒ ናህ እንዴት ናት ምናምን አላት። ለእንትና ነው ዳኒ። ወይኔ እናቴ ማን ነበር? እሱም ጆን ዳኒ ማሪ ስማቸው እኮ እንደን ስለሆነ ነው። ዳኒ ኦኬ፣ አንቺ ጽንጂ እናስበሽ ነው አላለም። ዳኒ ስት ዳኒ ስት ተሳስተሽ ነው መስሎሽ። ጆን ግዴታ ጆንን ከፊት ማድረግ አለብኝ። ጆን ዳኒ ነው። ኦኬ እሺ፣ ጆን ዳኒ ለጂጂ ጠይቃት። ናሂ እንዴት ናት አላት። ከማን ነው ከስመኝ አትበልጥም አለች። ከስመኝ ስመኝ እኮ ነው ስሟ እንትና ያዶናይ እና የጃኒ ስም ትክክለኛ ስሞ ስመኝ ነው። እሄ የምሬን እኮ ነው። ከዛ ከጃኒ አትበልጥ ምናምን አለች። እንዴ በጣም ቆንጆ ናት ምናምን አለካ። እነሱ ለካስ ፍቅረኛሞች ናቸው። ጃኒ አታውቅም። ቆንጆ ናት ብሎ ድርቅ ቆንጆ ቆንጆ ናት በርግጥ ቆንጆ ረዘም ያለ ነው ግን ደስ ደስ አላት በፀጉሯ የምትዋበው በጣም ደስ የምትለኝ ቆንጆ ናት ያለች ጃኒ ስለፋመሰች ነው እ ሁሉም ቆንጆ ናቸው ሲጀመር። እሱን ተይውና ግን ስጠረጥር መውለዳቸውን ሳስብ የዛኔ ጠረጠርኩ። ቆንጆ ናት ብሎ ከጂጂ ጋር ተፋጠጥ። ጂጂ ደግሞ ከጃኒ አትበልጥም። ጆንዳኒ ደግሞ በጣም እሷ ቆንጆ ነች። በዛን ሰዓት እኮ ፍቅረኛሞች ነበሩ ከጃኒ ጋር፣ ህዝቡ እንደሚያውቅ። ማን እሷማ? ጃኒ አልነበረችም እኮ። ጌም ላይ እኮ ነው። ከዛ አንወርድም፣ እንወርዳለን። ወደ መቀሌ ሊሄዱ

አንድ አትወረዱ አትወረዱ፣ ኮሚንት እኮ ነው። ከዛ አንወርድም አንወርድም፣ ሰው ሁላ እኮ ነው። አይተሽዋል። በዛ ምክንያት ታሰረ። ከዛ ናሂም ታሰረች። ናሂ ነው እሷን ደግሞ እርጉዝ መሆኗን ሰው አታስቂም በማለ እርጉዝ መሆኗን ሰው ያወቀው እንትና ያሬድ ነኮ እስር ቤት ሄዶ እየዘፈነ ነበርናት ወይ ጸጉሪን ፈታዎት በቦሬ እና እሷም ግን ብልጥናት አይሻታል። ማክሰናት አድርጋ ግን ሰው አወቃት፣ አወቃት። እሷ እንዲህ ብላ ብልጥና ተጠቀመ ኢትዮጵያ ማክስም አጥልቃ ወቋል። ክርሞኝ ደግሞ ካሜራው ከሩቀቱ እኮ እንዴት ነው አቀና እንዴት፣ እሷን እንዳሳያት ካሜራ ማኑ እራሱ አላያትም፣ ያያት ህዝቡ ነው። ነጥብ ራሱ ነዋ። ደግሞ እኮ የታሰሩበት ይታወቃል። እና ደግሞ ያሬድ ነጉ ጨክበይ ያሬድ ነጉ መስሎ አይደለም፣ እዛ ሄደው እነሱ ፈታ እንዲሉ፣ ዘና እንዲሉ ነው። እስኮ ለማዝናናት ነው፣ እስረኞቹን ለማዝናናት ነውና በጣም ጥሩ ስራ ሰርቷል። ግን ብዙ አሁን ለምሳሌ አንድም እኮ ነበረች፣ ታዋቂ ቲክቶከር ነበረች እሷ ራሱ እስር ቤት ምናምን፣ ዘፋኝ አንድ ዘፋኝ ማን በጣም ታዋቂ ነበረች፣ ረጅም ጸይም፣ በጣም ዘፋኝ ቆንጆ እስከነ ልጇ ምን አውቃለሁ ጌታ። እና ለማንኛውም ሰው ጉዳ አለ እንዲ ከጃኒ ገርመች ተጣሉ ተባለ፣ ድብልቅልቅልቅ። ግን ሳይጣሉ እሱ እንደዚህ አይነት እንደዚህ በሷ ላይ መማገጥ የለበትም። ግን ወንድ ልጅ ባክሽ የሆነው ቂጥ ይከተላል። ልጅ መን ወንድ ልጅ ብሻነ እውነት ከባድ ነው። እና ምን ልጅ ነበረ ውዴ። ከዛ ይሄ ወሬ ሲወራ ጃኒ ሲሳሳሙ የነበሩበትን አይተ ነው የማናቀውን ሲሳሳሙ ምናምን ቪዲዮ ለቀቀች። ከዛ ፍቅረኛሞች ናቸው ተብ አቤት! ኛ ደግሞ እኛ ራሱ ስናሽቃብጥ ምን አገባን? ግን ከዛ ማናት ሚስቱ በቃ ወለደች። ከጎንዳኔ እንደተረገዘ ግን አይገርምሽም? እንደ ወሬ ያቋርጣል በመሀል በመሀል በእውነት መታሰራቸው እኮ ለበጎ ነው እንዴ! በጣም መታሰራቸው ለበጎ ነው። ለምን ምናልባት ልጁ ላይ ፈጠር ይችላል እኮ አስበሽዋል? ቢያንስ ምን አለች እኮ እሷ ስትናገር ዘጠኝ ወሩን ስራ አልፈተውበትም ልጅን አርግጀ ወለድኩበት አለች። ደስ ይላል። እና ትልቅ የማይገኝ ነገር በጣም ስጦታ፣ የእግዚአብሔር ስጦታ በእውነት ምናልባት የሚማሩበት። አዎ ብዙ ነገሮችን እንኳ አስተማራት በጣም እሱም እንደዛ እሱም እንደዛው። አሁን በቃ ሁለቱም ታቅበው ይቀመጣሉ፣ ይረጋጋሉ፣ ይረጋጋሉ። ደስ ይላል። ግን ወደ ጃኒ ስመለሰለች እኔ ከአዶናይ ጋራ ጠብቂያት አላቅም እንደውም ራቼን ታቂዋለች። ራቼ እንደውም ከእሷ ጋር ጌም ብዙ ጊዜ ስለሚጫወቱ ሁለቱን እጠረጥር ነበር። ጥርጣሬ የእኔ ሀሳብ ማለት ነው ነው ምናምን ያለች ምን የምትሰራ እንዴ? እናቴ እሷ ራሱ ማዳም ናት። የትኛው የሱ ፍቅረኛ ነበረች እኮ የሆነ ጊዜ ወደድኩሽ ምናምን እያለ አንዴ፣ ህንድ አንዴ ምን ወይ እንዳንትላት ወይ ንታያት ውዴ። እሷ ኮ ጌም አብረው የምትጫወት ናት። ግን ምን ልልሽ ነው ሁለቱን እጠረጥር ነበረ። ጠረጣለች እኮ። ነው መቼም የሚሰሉ ይጠረጥራል። ጠርጥር ነው በጊዜ እና አዶናይ ደግሞ የሆነ ፕሮግራም ላይ ቀርቦ የተናገረው ልክ የሆነ ሾ ላይ እንደዚህ በአራት አመት እሱን እንዳት ብቻ። ያ ንግግሩ በጣም እንትንን በ የሆነ ቅስሙን ነው የሰበረው። እንዴት በጣም ወረደ። በጣም ብዙ ያከብረው ነበረ ምናምን፣ ለምን እኔ እንደዚህ አደርግ ነበረ እናንተም እንደዚህ አድርጉ ምናምን ብሎ ከዚህ ልሻል ንግግሩ፣ ያ ንግግር ለትውልድ ጠቃሚም አይደለም። ማርያም እሱ ራሱ ክብር ነው ያሳጣው። በጣም በየ ኮሜንቱ አይተሽ ከሆነ ከዛ በኋላ እንደ እንደዚህ እንትን ነው ሽሽ ያለው እሱም ራሱ እንትን አለ። እንደገና ደግሞ በቃ ክብር ማጣው ነው ጥሩ ሰው ሆነ በቃ። ሰው በፊት ይንቅ ነበረ አሁን ትውት ሆና እንጂ እንዴ፣ ደሞ ይልስ የታገር ነበረ ብቻ ከኢትዮጵያ ውጭ ነበር አይደል? ከዛ ቸገረኝ ብሎ ብቻ እንጃ ካናዳ መሰለኝ ቸገሬ ምናምን ብሎ ወጣ። የቤት ክራይ መክፈል አቃተኝ ምናምን የራሴን ብሎ ማለት ነው። ከዛ እግዚአብሔርን ከዛ ሰው ረዳው። የኢትዮጵያ በጌም ምናምን ቀረዱት። ከዛ ኢትዮጵያ ገባና መቀሌ የእናቴ ሆቴል እኮ ይሄ ነው። ይሄ የዛኔ ተቸግሬ ምናምን ብዬ ወጥቼ የተናገርኩት ሙድ ሙድ ነው ያዝኩባችሁ። የኢትዮጵያ ህዝብ ግን በትንሹ ይሸወዳል፣ ምናምን ብሎ እግዚአብሔር እውቀ ሄድ የሆነ ሰው ይሻሉ ሀብታም ነው ሀብታም ናቸው። ከዛ ሁልሽ ገንዘብ ተሰባስቦለት እኮ ያው ወሬ አይደለ ሀሜት አይደለም እ ሰው የሚያውቀው ነው ተሰባሰበለት ምናምን ምን ከፈተ መጥረጊያ ና ሞሎያ ሱቅ አያስቅም ግን እንደዛው ለካፍቶ ነበረ። ከዛ ኢትዮጵያ ከገባ በኋላ አውቄ ነው ያሾፍኩባችሁ፣ ሙድ ነው ያስኩባችሁ ምናምን ሲል በጣም ሰው ተናደደበት። ሰው በዛ ተናዶበት እያለ የሆነ ሾ ላይ ቀርቦ እኔ እኮ በአራት አመት ነው እንዲያረኩት እናንተ ምን ብታረጉ ጥሩ ነው ብሎ ተናገረ። ከዛ ህዝቡ እይታው ራሱ ቀነሰ እና ከዳኒ ጋር መሆኑ ታጃኒ ጋር ዳኒ ተሪሱ እንዲያልኩት ከጃኒ ጋር መሆኑ በጣም ሲጀምር፣ አይገባትም ለሷ ክብር የለውም። እሱ ለሰው አሁን ነው ትሁት የሆነው ገና ማለት እየተማረበት። ግን ሲጀምር እድሜሽ ሲበስል ብዙ ነገሮች ከፍያል ስትመጭ አይና፣ ደግሞ ሰውን አሳደደው በፌስቡክ በኢንስታግራም አቤት! የኢትዮጵያ ህዝብ እየተከተሉ ወረዱበት። ቪዲዮ ሲለቅ ማለት ነው ከላይኩ ኮሜንቱ ይበዛል፣ የሚናገሩት ነገር በስማም አንዳንድ ቪዲዮ ላይ እንደውም ኮሜንት ዘጋ ነበረ። በጣም ተሳቆ ነበር። ከዛ ሽንት ቤት እየገባው ገብቼ ምናምን ይሄ ሽንት ቤት እንዲህ ተብሎን ምናምን እያለ ደግሞ ወይኔ ጉራው ግን እንደዛ ብሎ ብሎ በረደለት እና ጃኒ ላይ ጣለው። ጃኒ እኮ በጣም ምርጥ ሰው ናት። ጃኒ ይኸውልሽ፣ ድህነትን ጠንቃ የምታውቅ ናት። አራዳም ናት ጃኒ። አዲስ አበባ ልጅ ናት። በቃ ሁሉን ነገር ሙድ የገባት ነው እና ግን አንድ ላይ ግን የእህል ውሃ ነገር አየሽ ውዴ። እንዱ ቢሆንም እንዲህ መሆናቸው እራሱ ይገርማል። ከየት አንዱን ከየት አምጥቶ ከየት አምጥቶ እንደሚያጣምርሽ አስበን ነበር። እንደው ወሬ ወሬ አይበሉን እንጂ ጮክ ቡና ቢኖር ግን ጥሩ ነበር። የእንቅልፍ ሰዓታችንን መሥዋዕት እያደረግን ነው። ላይክ፣ ሰብስክራይብ አድርጉ። በእውነት በጣም አመሰግናለሁ ለመሰልች በቪዲዮውስ አልወጣም ምናምን እንዲሁ ብቻ ምሆነ ስንት ነበር? አስራ አንድ ሺህ አራት መቶ ምናምን ሰው ሰብስክራይብ አድርጎኛል፣ አንቺንም ጨምሮ የምርሽና እግዚአብሔር ያደረሽ በጣም በጣም አመሰግናለሁ ውዶች። አመስገኝልኝ ቤተሰቦች፣ በጣም እናመሰግናለን ውዶቻችን። እኔንም ሰብስክራይብ አድርጉኝ። እኔ ትንሽ ቆይቻለሁ። ሳምራዊት እንግዳ የሚል ዩቱብ ቻናል የጓደኛዬ ነው፣ በዚህ ሳምንት ላይ የከፈተችው። ስልሳ ሰው ሰብስክራይብ አድርጓታል። ከስር ሊንክ አስቀምጣለሁኝ። ሰብስክራይብ ታደርጓታላችሁ። የምትወዱኝ አድርጉኝ። አበረታችሁ። ከድህነት እንውጣ እስቲ፣ አውጡኝ። የምር እስቲ ከማዳን ቤት አውጡኝ። ሁለታቸው ነው። አይ እኔ ማሬ እንደው ይሄን ነገር ሳስብ ሆድ ይብሰኛል የምሬን እኮ ነው ከድህነት ሞጣ ሞጣ አይመስለኝም። እኔ ራሴን ነፍስ አወኩኝ ራሴን ሳቀው ደሃኔ እስካሁን ድረስ ደሃኔ ግን እግዚአብሔር ይመስገን ለምሳሌ አዎ የደሃ መጽናኛ መቼ ጤንነት ነው ጤንነትም ከሀብት በላይ ነው። ዋናው ጤና ምሆን ነው። አይ ነገ ሊያልፍልን ይችላል፣ አይታወቅም ነገ አሁን እንደ ጃኒና አዶናይም ታዋቂ ልንሆን እንችላለን። እነሱም እኮ ከትንሽ ነገር ተነስተው ነው እዚህ ደረጃ ላይ ደረሱ። ወሬ ማሪ ዝም ብለሽ ማውራት እኮ ነው በቃ ወጣቶች መቀደድ። እሱን ደግሞ እኛ አንችልም። ታውቂያለሽ እኛ የክፍለ ሀገር ልጆች አይናታል።

አይ እና ምን ላደርገው ብሎች ማርያምን ከማዳም ቤት ብንወጣ፣ አስቢ፣ አሁን እኔ እናንች ታዋቂ ሆነ። ወይኔ ሳምሪ፣ እኔ ግን አላምነው። ውሸት ውሸት ይመስለኛል፣ አይመስልሽም? ይመስለናል። ህልም አይከለከለም። ግን ህልማችን እንንገራቸው ብለን ነው። ምን እናደርገው እንግዲህ። አይ እና አበረታቱን የኔ ውዶች፣ እውነት ሊንክ አስቀምጣልኝ ሳምሪ፣ እሷን ሰብስክራይብ አድርጓት። አዎ እውነት የዳ ድምጽ ነው ራሱ ድምጽ ራሱ በደንብ ምን አግኝተ ጮክ ብለን እናወራለን ነው እና አሁን ወደ ጉዳያችን ስንገባ በጣም የሚገርም ነው። በጣም የሚደንቅ ነው። አዎ በጣም አሁን ላይ እነ ጃኒ በጣም ፍቅራቸው የህንድ ፍቅር መሰለኝ፣ ያስፈራኛል። እኔ እንጃ ግን ይሄ በሚዲያ ሁሉ የተባለ ነገር አይሆን ማይሳቃም መጨረሻው። አሁን ደግሞ ነገር ግን ከሚዲያ ከሰው አፍ ማራቅ ያስፈልጋል። እነሱም እኮ መጀመሪያ እኛም ኖርማል ጓደኛ ሙች ን ምናምን ብላ ነበረ ቤታዩ ስታወራት በቃ አላስቻላቸው ጨራሽ በሚዲያ መሳሳም ምናምንዚ እንድትጥፍ እዛ እንድትጥፍ ግንል ጃኒን ወልዳ ነው ማየት የምፈልገው። አዎ ለዛ ወይ ማድረግ ያብቃት። ግን በጣም ጥሩ ሰው ናት እኮ ጃኒ፣ በጣም መልካም ሰው ናት፣ በጣም ጎበዝ ናት። እኔ በጣም አስተውላ፣ በጣም እንደ ልጅነቷ አይደለችም። አይደለም ይሄን ያህል እንደዚህ የሚካበድ ስንት አመት ይሆናታል እንዴ? አሁን እኮ ነው አስራ ሁለተኛ ክላስ ራሱ ሁለቱም ከፊ ከፊውና ጋራ ተፈተኑ ማለት አልተፈተኑም ግን አምናም ምናምን አስራ ሁለት ደርሰዋል። አሁን በቅር አረ ውዴ የምሬ ነው ሲጀመር እኮ እሺ፣ ስንት አመቷ ነው ገምች? መቼም ቁጥር አላስቀመጡም፣ እኛን ገምት እንጂ አዎ፣ እንግዲህ ሀያ ሶስት ይሆናታል። እና ትንሽ ናት እንዲህ ሀያ ሶስት አዎ፣ ማርያም፣ ትንሽ አይደለችም ግን በዚህ እድሜዋ አስቤ፣ ራሷን ችላለች፣ ቤተሰቦቿን አውጥታለች። በጣም ነው የማደንቃት፣ ጀግና፣ በጣም ጀግናናት። እግዚአብሔርን የሆነ ጊዜ ደግሞ የሆነ ልብስ ቤት ህዝብ ሁሉ የሚገዛበት አለ አደለም። ደሃና ሀብታም እኮ ይለያያሉ። እዛ ቲሸርት እየመረጠች አይተው በድብቅ ቪዲዮ ቀረጿት። ለምን ጃኒ የምትለብሰው በቃ እንትን ነው ርካሽ ልብስ ነው ምናምን ለማለት ለማሸማቀቅ ማቀቅ። እነሱ እኮ ተንኮለኛ ነው፣ ግን እሷ ጀግና ናት። አስቢ አሁን አንድ ቲሸርት በሺ በስንት ሺ ብር አውጥተው ከሚገዙ ምን ችግር አለው? ግንኮ እንደዛ ሆኖ ደግሞ እሷም ከውጭ ነው ብዙ ልብሶች እንግዲህ የምትለብሳቸው ራሱ ጽድት ያሉ ነው። ለምን ፎዴ ቢሆንም ራሱ ፎዴ ታቀልሽ ብቻ ከዱባይ እንግዲህ የዱባይ ስንት ትመጣለች። ከዱባይ ነው እያፈሰች ደሞ እኮ እዚህ ሀገር ልብስ ርካሽ በጣም ርካሽ ነው እዚህ ሀገር ብርሃላ እና ያው ትንትን ትላለች። እኔ ራሱ ማሬ አይስቀትም። ምክንያቱም የሚሰማ ሰው አለ። ውዴ ማለት የሚሰሙብኝ አሉ። እና የእኔ ውዶች ፍቅሮች ሰብስክራይብ አርጉኝ ነት እና ጓደኛም ደግሞ ተከፋይ እንድትሆን እኔ ተከፋይ ነኝ፣ ግን በወር በወር አይደለም። ለምን የሚያይልኝ ሰው የለም። እኔም ደግሞ ስለማይመቸኝ ብዙ ጊዜ የላትም። እና ጊዜያችንን አብቃቅተን ለምንም አሁን የእንቅልፍ መቱትን እየተሻማን ነው እንጂ ያለነው ጊዜ ኖሮን አይደለም እና ልጆችም አሉብን። በጣም ስራ ይበዛብናል እና የእናንተን እርዳታ ያስፈልገናል። በዚህ ተባበሩ ፕሊዝ። አስቢው ታዋቂ ብንሆን ሀሳብ መቼም አይከለከልም። እና አውራው ምን ያገባል? ስንስቅ እኮ ደስተኛ አልመስላለኝ ቁስል የሆነ ብዙሃችንን ከሆነ የምንልባቸው እነሱ በጣም እንዳትሰላችሁብን ውዶቻችን፣ እንደሚያስቅ ነገር ኑሮ አይደለም። አሁን ነ ስንታይ በቃ የውስጣችንን ቁስል የምንደብቀው ያው በፈገግታ ነው፣ በሳቅ ሁሉን ነገር ልክ ምንም እንዳልተበደለ። በምን እንደሳቅን ራሱ ረስቸዋል፣ ግን ብዙ ስቀናል። ወይኔ እናቴ፣ ስለነጃኒ ልናወራ ውጥተን ስለራሳችን ሮሮ አሰማል። ለማንኛውም ስለምታዳምጡ እናመሰግናለን። በጣም እንወዳችኋለን። ላይክ ሸር፣ ሰብስክራይብ እያደረጋችሁ አበረታታሉ። እና ወዶቼ ሰላም ደሩ። የነገ ሰው ይበለን። ላይክ ሸር፣ ሰብስክራይብ አድርጉ፣ አበረታቱን። የሳምራዊትን ዩቲዩብ ከስር ሊንክ አስቀምጣለሁ። እየገባችሁ በቅንነት አበረታቱን ወዶች። ባይ ባይ።